በተቀመጣችሁበት ላይ አላህን ፍሩ። በወንድሞቻችሁ በእህቶቻችሁ ደም እየፈሰሰ ቁጭ ብላችሁ አትመልከቱ። መላ አድርጉ። እኔ ካልያዝኩኝ እኔ ካልያዝኩኝ እኔ አላህን ፍሩ። መንግስት አረበሹ፣ ህብረተሰብ አልበጠበጡ፣ የሌላ እምነት ተከታዮች አለኩ። ሙስሊሙ በዛ አካባቢ ላይ በአሊ መስጅድ አካባቢ ላይ ያለ ሙስሊሙም የሌላው እምነት ተከታይ ተከባብረው ነው የሚኖሩት። ማንንም አለኩ፣ ምን አደረጓችሁ? እስቲ ኢሻ ከተሰገደ በኋላ እንደዚያ ፈንክታችሁ አድምታችሁ አቁሱላችሁ። መንግስት አይነኩ ህብረተሰብን አክብረው የሚኖሩ ናቸው። እውነት አላህን አትፈሩ? አያሳዝኗችሁ? እናንተ አፍጥራችሁ ተራዊህ ሰግዳችሁ ቤታችሁ ገብታችሁ ጋለልትላላችሁ፣ እነሱ እዛ በከየት በመጡ ባልታወቁ ሰዎች እንደዚህ ቀጠቀጣሉ፣ ይመታሉ። ኤቭሪ ዴይ ከተራዊሕ በኋላ አላህዬ ያያል፣ አላህዬ ያያል። እውነት ይቺ ሰዓት እንድናገር የፈቀደልኝ ጌታ በመያዣው የያዛችሁ እናንተ፣ እኔ ሌላ ምንም አልልም፣ እሱ ይችልበታል። ሸዲዱ ልዕቃብ ነው። ከላይ እስከ ታች ያላችሁ እዚህ ላይ የተባበራችሁ በሙሉ አላህ የማዕቀቡን ያጥላ ይጣልባችሁ፣ በራሕመቱ በእዝነቱ በቸርነቱ።